ተሰጥቶ በረኪና ላንቺ ብሎ ሰይድ ታመመ፣ ሆስፒታል ገባ። ሽታም ነች ሰይድ መቼም አይጠጣም። የልብስ በረኪና አንቺ ጠጣ፣ ሆስፒታል ገባ። ሰው በረኪና ይጠጣል? አንቺ

እና ቪዲዮዬን ላይክ እያደረጋችሁ እሺ፣ ላይክ እና ሰብስክራይብ ማድረግ እንዳረሱ ነው ምለው አበረታቱ፣ የኔ ውዶች፣ አላ ጀዛችሁን ይክፈል ማለት ነው። እንግዲህ ሰይድ ዛሬ እውነተኛ ፍቅር ነው የያዘው እሱ። አሁን በቃ እውነት፣ መጀመሪያ እውነተኛ ፍቅር አላዘው፣ አሁን እውነተኛ ፍቅር በረኪና የሚያስጠጣ ፍቅር ነው የያዘው ማለት ነው። እና በእሱ ሰበብ ሮዛን ፌንት ነቀለች። አዩ አስተላለፈችበት መሰለኝ። እና አዩ በረኪና ስንል ሰይድ በረኪና መሆኑ ሆነ። እሱም ጋይ ምን እየተካሄደ ነው? ለሴት ብሎ ክሎሪክስ ይጠጣል? ወይ ሰይድ መጨረሻህን ያሳመረለ ምስኪን ሰይዱ ተጫወቶበት፣ እውነት ሱመያም ተጫወተችበት ህይወቱ ማለፍ እንጂ ምንም አልቀረም። አሁን አራ ጥሩ ሚስት የሆነች አላ ወፍቀው። እንግዲህ ሮዛም በቃሏ ላይ ጻንታለች እኔ ሱመያ ከፈቀደችልኝ ነው እንጂ ሰይዱን በፍጹም አላገባም። እኔ ሱመያ እንደ እህቴ ናት። ያኔ አንድ ሰው ለምሳሌ እኔ በፊት ራሱ የእኔ ቀልብ ተሳብሯል። ቀልቤ ተሳብራለች። በፊት አግብታ ነበር፣ ትዳሯ አልሆናትም በፊትም ቀልቤ ተሰብራ ነበር። እኔም እንደ እሷ አይነት ሴት ነኝ። ደግሞ እኔ መልሽ ደግሞ የሌላ ሴት ቀልብ መስበር አልፈልግም። ስለዚህ እሷ ፈቅዳልኝ አግቢ ካለች ነው እንጂ እኔ ሰይድን በፍጹም ማግባት አልችልም ማለች ማለት ነው። እንደዛ ስትል ይሄው እዚህ ጋር ደግሞ ሰይድ በረኪና ጠጠላችሁ ማለት ነው። እንግዲህ አሁን መፍትሄው ምንድን ነው? ሰይድ ለእሷ ብሎ ህይወቱን ሊያሳልፍ በረኪ ሰው በረኪና አንስቶ ይጠጣል። እውነት ጉድ እኮ ነው። እና ሱመያ ሱመያ ወጥታ ተጋቡ ካላለች ምንም የሚደረግ ነገር የለም ማለት ነው። አዩ ለሱ ፍቅር ብላ ሰንቴ በረኪና ስትጠጣ፣ አሁን እሱ ደግሞ ለሌላ ሴት ብሎ በረኪና ይጠጣል ማለት ነው። ጀዛው ያኔ ውሎ አያድርም፣ የአሁን ጀዛ ማለት ነው። እንግዲህ በሱመ አዩ ሲያፌዝ የከረመው ሰውዬ አሁን በሱ ላይ ሊፌዝ ነው ማለት ነው። ወይ ሰኢዶ! እቺ ሮዛ ደሞ ሲጀመር ሕፃን ታለች በንግግሯ። ግን በፊት ነበር ጥፋተኛ እሷ ጥፋተኛ የሆነችው በፊት ነው። በፊት ለምን ካላገባ እሷ ነበረች እንግዲህ ቶሎ ዛሬ ሆኖ አግባኝ አሁን ሆኖ ዛሬ ሆኖ ሽማግሌ ላክ ስትል ነበር አይደል ያጀማ እሷ ነበረች። ካላገባከኝ፣ እንደዚህ ካልሆንክ፣ አሁን ደግሞ ውስጡ አስገብታ ያኔ፣ ከዛ ወደ ኋላ መመለስ ጥሩ አይደለም። ምንም ቢሆን በቃ ገባችበት መወጣት ነበረባት ማለት ነው። ሱመየም እንደሆን በፊት ማስፈቀድ አለባት ሳትጀምር። መቼስ ታውቃለች ሱመየ ሚስቱ እንደሆነ አብሮ በልተው ይጠጡ፣ ብዙ ጊዜ አብሮ እያሳለፉ ነው የመኔ ላይ ማለት ነው እንደሰማችሁት። ግን አሁንም ቶሎ መመለሷ ጥሩ ነው። አሁን ደሞ ሌላ ችግር ተፈጠራ። ምን ትላላችሁ እስቲ? አሁን እናንተ መፍትሄው ይጋቡ ነው ወይስ አይጋቡ? ሱመያ እኮ እንደሆነ አትመለስም። ግን አሁን እች ልጅ ፈርታ ነው። ለምን እች ልጅ እኔ ከ ከሰበርኳት ውስጧን ከጎዳዋት፣ ለምን አብረሽ የጠጣሽ ብዙ ነገር አብረሽ ያሳለፍሽ ጓደኛሽ ባልሽን ስታገባ ምን አህል ውስጥሽ እንደሚሰበር ታውቂያለሽ። ሱመያም ደግሞ አትመለስም በዚህ ቦታ ማለት ነው። ግን ብታገባውስ ግራ ያጋባል ኮ ወይ እነኝህ ሰዎች ፊልም እየሰሩብን ይሆናል። ድራማ ማለት ነው። እንግዲህ እቺ ሮዛም እሷም እንደሰማች ፌንት ነቀለች። እንግዲህ ፌንት እንደነቀለ ነው ቪዲዮ የቆመው። እሷ እራሱ ሆስፒታል ትኖራለች ማለት ነው። አራሶ ማያ ውጭና መግለጫ ስጭ፣ ውጭና የእነሱን መግለጫ ስጭልን። ወይ ሺ ወይም ቢ ወይ ተመለሽለት ሳይዶን ራሱ ማለት ነው። እንግዲህ እንደዚህ ነው የምላቸው ቤተሰቦች። እነኝህ ሰዎች ድራማ፣ እኛም ግን መሸቀላ አንደኛ እንደበርበታለን። እንግዲህ የመዳም ኩሽና ውስጥ ቁጭ ብለን አንዳንድ ነገር እኛም በነሱ እየሸገን እየለቀቅን ማለት ነው። እነሱም ያኔ እነሱ ማኬድ ለስራቸው ብለው ነው እንጂ እውነት አይመስለኝም። ሲጀመር እንደዛ ነው ቤተሰቦች። እንግዲህ እውነት ሰይዶም ክሎሪክስ ጠጥቶ ከሆነ አላ ያድ ነው አላ አፊያ አርገው፣ ሮዛም ፌንት ነቅላለች። እንግዲህ ይጋቡ ነው የምለው እኔ እንደ ሐሳቤ። ካላት ምንም ማድረግ አይቻልም መቼስ እኔ ስላልኩ ደግሞ እነሱም አይጋቡም። ግን ሮዛ ሲጀመር ጥፋተኛ ነበረች። በፊት ነበር ማቆም የነበረባት። ለምን እሱ ራሱ እንዳትቀይ በኋላ ትቀየሪት ይሆኝ እያላት ነበር፣ ያን ጊዜ ማለት ነው። ስለዚህ ሮዛ በጣም ጥፋተኛ ነኝ። በፊት ካላገባኝ ኦኦ ስትል ነበር፣ ዛሬው ነው ሽማግሌ፣ ዛሬው ነው ቤት አስገባች ስትለው ነበር። አሁን ደግሞ ወደኋላ ስትመለስ አስቡት። ሰይዶም ብዙ ጊዜ የተሰበረ ነው። ስንት ሚስት አግብቷል? አዩ እና ሶማያ አሁን ሶስተኛ ማለት ነው። አይ ከባድ ነው። በቃ ሱ ሰይዶም ሚስት እየቆጠረ ማዋል ነው። ሶማያ መመለሷ አትመለስም። እቺ ሮዛ አታገባም ፈርዶበት። እኔ ግን በጣም ነው ያሳዘነኝ ለማንኛውም መጨረሻችን አላ ያሳምርልን። ሁላችንም ጥሩ ትዳር ይወፈቀን። ከመጥፎ ላይ መጥፎ የሆነ ነገር አላ ያርቅልን። ውዶቼ ማሮቼ ቪዲዮ ይህን ላይ ነው ማቆመው። እንግዲህ ማውራው ራሱ የለኝም ዝም ብዬ ነው ማውራላችሁ። ኮሜንት ኮሜንት ጻፉልኝ፣ አበረታቱኝ። ኮሜንት ጽፉልኝ ደስ ስለሚለኝ ኮሜንትም ጻፉልኝ።